የአዲስ አበባ ማለዳ በህዳር ፀሐይ ፈገግ ብሏል። ከጠዋቱ አንድ ሰዓት ተኩል ላይ ካፒቴን ቀጸለ ኃይሌና ዘጠኙ የበረራ ባልደረቦቻቸው ዘጠና አራት መንገደኞቻቸውን አሳፍረዋል። የበረራ መስመር ቁጥር 732 ቦይንግ ጄት የሆነውን አውሮፕላን ወደ ሰማዩ ይዞ ለመነሳት በሩን ዘጉ። አውሮፕላኑ በአስመራ በኩል አድርጎ ወደ አቴንስ፣ ሮምና ፓሪስ ለመሄድ ከአዲስ አበባ የሚነሳበት ሰዓት ደርሷል። አቅጣጫውን በሰሜን ምስራቅ የኢትዮጵያ ሰማይ አድርጎ ለመጓዝ ተንደረደረ። ከ13 ደቂቃዎች በኋላ ግን አስደንጋጩ ነገር አየር ላይ ጀመረ። አንድ ቀጭን ረጅም ወጣት ባለ አንደኛና ሁለተኛ ማዕረግተኛ መንገደኞች ወደሚቀመጡበት ቦታ በፍጥነት ተራመደ። ቦታው የጸረ ጠለፋ ደህንነቶች የሚቀመጡበት እንደሆነ ያውቃል። በእርግጥም በዚያ ቦታ ላይ የአየር ኃይል ባልደረባውና የጸረ ጠለፋ ወታደሩ ኃይሉ ተቀምጧል። በእጁ ያዘውን 38 ስፔሻል ሽጉጥ አቀባብሎ ወደፊት ተጣደፈ። በዚያ የቱሪስት ተብሎ በሚጠራው ቦታ ላይ ከተቀመጡት ሰዎች ውስጥ ከአንደኛው ፊት ቆሞ አውሮፕላኑ ተጠርፏል እጅ ወደ ላይ አለና ሽጉጡን ደገነ። ሰውየው ዋለልኝ መኮንን ካሳ ነው። ሆኖም ተሳስቷል። አውሮፕላኑ ተጠልፏል፣ እጅ ወደ ላይ ብሎ ያዘዘው ጸረ ጠለፋ ወታደሩን ኃይሉን ሳይሆን ከእሱ ጎን የተቀመጡትን ተራ መንገደኛና ነጋዴ አቶ አሰፋ አደፍርስን ነበር። እሱ እኔ አንድ ሃይጃከር መስየዋለሁ ምክንያቱም እንዲያው ወጣት ነኝ ወደ ወደስል መጣና ኤርክራፍት ሃይጃክስ ሀንሳፍ አለኝ ለኤርክራፍት ሃይጃክስ ነኝ ሶዋት አልኩት። 1965 ኅዳር 29 ዕለት አርብ ማለዳ፣ ከ53 ዓመታት በፊት ልክ በዛሬው ቀን ዋለልኝ መኮንን በተሳሳተ ሰው ላይ ሽጉጡን ደገነ። በእንግሊዘኛ አውሮፕላኑ ተጠልፏልና እጅህን አንሳ ብሎ ያነጣጠረባቸው አቶ አሰፋ እና ሶዋት ምን ይጠበስ ብለው በእንግሊዘኛ መለሱለት። ሆኖም ዋለልኝ ምላጩን ሳበ። ነጋዴውን አቶ አሰፋን የአውሮፕላን የጸረ ጠለፋ ወታደር መስለውት ተኮሰባቸው ጥይቱ ቀኝ እጃቸው ላይ ሲያርፍ እውነተኛው የጸረ ጠለፋ ባለሙያ ኃይሉ ተነስቶ ዋለልኝን በካራቴ መቶ ጣለው ይህንን ያስተዋለችው የጠለፋ ሴራው ተባባሪ ታደለች ኪዳነ ማርያም ዋለልኝ ወደ ወደቀበት አቅጣጫ ተንደረደረች የኃይሉ ቃሪያ ጥፊ ተቀበላት ወደቀች በአውሮፕላኑ መጨረሻ ላይ የተቀመጠችው ማርታ መብርሃቱ ኮልት 38 ካሊበር የተሰኘውን ሽጉጥ አነጣጥራ ጓዶቿ ወደ ወደቁበት ቦታ በፍጥነት ተራመደች። ኢላሟ ያደረገችው ሌላኛውን የአውሮፕላኑን የጸረ ጠለፋ ባለሙያ መቶ አለቃ ተስፋዬ አረሩን ነበር። ሆኖም አመጣጡን የተመለከተው ኃይሉ ቀደማት። የተኮሰው ጥይት ወዲያውኑ ጣላት። ወዲያውኑ ሕይወቱ አለፈ። ግርግሩ ቀጠለ። አማኑኤል ዮሐንስ፣ ጌታቸው ሀብቴ፣ ዮሐንስ ፈቃዱ፣ ተስፋዬ ቢረጋ እነዋልልኝ ባሉበት ቦታ ደርሰው የጸረ ጠለፋ ወታደሮቹን ለመማረክ ትግል ጀመሩ። አማኑኤል ዮሐንስ የያዘውን ቦምብ አወጣ። ወረወረው ፈነዳ። ማንሙት ማኒዳን የሚታወቅ ነገር የለም። ተስፋዬ አረሩና ኃይሉም አቁስለው የጣሏቸውን ጠላፊዎች በወደቁበት ጭንቅላታቸው ላይ የተኮሱ ጨረሷቸው። ታደለች ኪዳነ ማርያም አማኑኤል በወረወረው ቦምብ ክፉኛ ቆስላ ተረፈች። በወቅቱ በአውሮፕላን ውስጥ መንገደኛ ሆነው ይጓዙ የነበሩት ጣሊያናዊው ፍራንክ ኢምቦላ ታሪኩን ሲያስታውሱ በተለይ ቦምቡ ከፈነዳ በኋላ አውሮፕላኑ የተከሰከሰ መስሎኝ ነበር ይሉና ገነትን ይሁን ታደለችን ባይታወቅም ቦምብ ይዛ ነበር፣ እሷም ወደ ፓይለቱ ልትወረውረው ስትል ተቀደመች ይላሉ። ሌላኛው መንገደኛ ዱንካን በአንጻሩ በኢትዮጵያ አየር መንገድ የደህንነት ሰራተኞች ተደንቀው ይናገራሉ። አውሮፕላኑ የጋየ ነበር የመሰለኝ። ቦምቡ እንደፈነዳ በጣሪያው በኩል ውሃ መግባት ጀመረ። ያበቃልን መስሎኝ ነበር። አንዷ ሴት ቦምብ ይዛ ነበር። ወደ ፓይሎቱ ቦታ ልትወረውረው ስትል ተቀደመች። የራሷ ቦምብ እግሯን አቆሰላት። የኢትዮጵያ አየር መንገድ የደህንነት ባለሙያዎች የተዋጣ ስራ ባይሰሩ ኖሮ ሁላችንም አልቀን ነበር። አስደናቂና የጀግንነት ተግባር ፈጽመዋል። አውሮፕላኑ ተመልሶ አዲስ አበባ አረፈ። ካፒቴን ቀጸለ ኃይሌ በቦምብ ፍንጣሪ የአውሮፕላኑ አንደኛው ሞተር ስለተመታ ጉዞውን እንደማይቀጥሉ ገልጸው ተመለሱ። ዋለልኝ መኮንንና ስድስት ጓደኞቹ አውሮፕላን ለመጥለፍ ያደረጉት ሙከራ በሶስት ደቂቃ ኦፕሬሽን ከሸፈ። መንግስት በወቅቱ ባወጣው መግለጫ እነዋለልኝን ወንበዴዎች ሲል የገለጻቸው ሲሆን የወንበዴዎቹ ዓላማ ውጭ አገር ከሄዱ በኋላ መንገደኞቹንና አውሮፕላኑን መያዣ በማድረግ የኤርትራ ነፃ አውጭ ግንባር ለሚለው ድርጅት ገንዘብ ለመጠየቅ ነበር በማለት ለህዝብ ይፋ አድርጓል። የሟቾቹን አስከሬንም ለቤተሰቦቻቸው ወዲያውኑ አስረክቧል። መንግስት የዋለልኝ መኮንንን ቤተሰቦችም አስከሬኑን ተረክበው ደሴ መድኃኔዓለም ቤተ ክርስቲያን የቀብር ስነ ስርዓት እንዲከናወን አስደርጓል በቀብሩ ላይም በወቅቱ የወሎ ጠቅላይ ግዛት እንደራሴ የነበሩትና ኢሳያስ አፈወርቂ አብርሃን ያሳደጉት የኤርትራው ፕሬዝዳንት አጎት ደጃዝማች ሰለሞን አብርሃ ተገኝተዋል እንዲህ ያለ ታሪክ ያለው ዋለልኝ መኮንን እስከ አሁን ድረስ አወዛጋቢ ሆኖ ቀጥሏል። ህዳር 29 1965 ከመገደሉ ሶስት ዓመት አስቀድሞ ህዳር 8 1962 ዓ ም በቀዳማዊ ኃይለሥላሴ ዩኒቨርሲቲ ግቢ ውስጥ በልደት አዳራሽ ለተሰባሰቡ ታዳሚያን ባቀረበው ጽሑፍ ምክንያት አያሌ ደቀ መዝሙሮችን አፍርቷል። በቀደመው ጊዜ የኢትዮጵያ ብሔርተኛ ነን በሚሉና አሁን ደግሞ የአማራ ብሔርተኛ ሆነናል ባሉ አቋማቸውን በቀየሩ ሰዎች የሰላ ትችት ሲሰነዘርበት ኖሯል። በእርግጥ እነሱ አቋማቸውን ከኢትዮጵያዊነት ወደ አማራነት ሲቀይሩ ለዋለልኝ ያላቸውን አስተያየት ሲለውጡት አልተስተዋሉም። ሌሎች ደግሞ ለሕዝቦች እኩልነት የተሟገተ ኢትዮጵያን በትክክል ያወቀና በአገሪቱ ብሔሮች እኩልነት ላይ የተመሰረተችን አገር ለማስተዋወቅ የደፈረ ይሉታል። የዛሬው ሕገ መንግሥት ህዳር 29፣ እንዲሁም ዛሬ እየተከበረ ያለው የብሔር ብሔረሰቦች በዓል ደግሞ ከዚሁ ከዋለልኝ ጋር የሚያገናኙታሉ። ወላዋይና እውቀት የለሽ እንደሆነ የሚነገርለት የብልጽግናው ስብስብ ሁኔታውን እንደ ዘመኑ እያደረገ ሲጠቀምበት ስድስት ዓመት ባጅቷል። ዘንድሮም በሆሳ አና በደገሰው ድግስ ላይ በፈገግታ ለመገኘት እንደ ብሔር ብሔረሰቦች ተሟጋችም ሊያደርገው ሲሞክር ታይቷል። እዚህ ጋር የጠቅላይ ሚኒስትሩን አስገራሚ ተግባርና የቀድሞውን ጠቅላይ ሚኒስትር መለስ ዜናዊን ዘመን እናጣቅሳለን። በቅድሚያ ግን ያ ኦን ዘ ኮስቼን ኦፍ ናሽናሊቲስ ኢን ኢትዮጵያ፣ የብሔረሰቦች ጥያቄ በኢትዮጵያ በሚል ርዕስ የቀረበው አወዛጋቢው የዋለልኝ መኮንን ጽሑፍ ምን ይመስላል የሚለውን ቃል በቃል ወደ አማርኛ መልሰን ወደ እናንተ እናድርሰው። ለዚህም ከዚህ በቀደም የተጠቀምኑን ዝግጅታችንን ዋቢ እናደርጋለን። የዋለልኝ መኮንን ጽሁፍ እንዲህ ይጀምራል። የዚህ ጽሁፍ ዋና ዓላማ አይነኬ በሆነው ግን ደግሞ በዚች ሀገር ውስጥ አስፈላጊ በሆነ አጀንዳ ላይ ውይይትን መጫር ነው። እሱም የብሔሮች ጥያቄን ይመለከታል። ለአንድ ለሆነ ልዩ ጉዳይ ተብሎ የተሰናዳ ነበር። ግን በጊዜ መጣበብና በሌሎችም ምክንያቶች ዘርዘር ያለ ነገር ሊታከልበት አልቻለም። እንዲያም ሆኖ ለመነሻ ያህል በቂ ነው ብዬ አስባለሁ። አንባቢዎች ይህንን ጽሑፍ በሙሉ አውዱና ይዘቱ እንጂ አንዳንድ ሐረጎችን እየመዘዛችሁ እነዚያን ጉዳዮች በማራገብ እንደማትጠመዱ ተስፋ አድርጋለሁ። በዚህ ፋንታ በዚህ ትንታኔ ያነሷቸው ነጥቦች በዝርዝር መታየት አለባቸው። አሁን የተማሪዎች ንቅናቄያችን ወደ አዲስ ምዕራፍ ተሸጋግሯል። ይኸውም ሶሻሊዝምን የተማሪዎች ርዕዮት ለማድረግ ተችሏል። አሁን የተቃርኖ ኃይሎቹ አብዮት ይምጣ የሚሉና ሪፎርም ይካሄድ የሚሉት አይደሉም። ሳይንሳዊ ሶሻሊዝም እንከተል ወይስ ለአጭር ጊዜ በሚቆየው በፋዲዝም እንመራ የሚለው ነው። በተማሪው እንቅስቃሴ ውስጥ ያሉት ሶሻሊስታዊ ኃይሎች ወሳኝ ጉዳዮችን ወደ አደባባይ ማምጣትና ለውይይት ማብቃት አደገኛና መዘዘኛ ነው ብለው ያምናሉ ምክንያቱም ሰዎች በተሳሳተ መልኩ ይረዱናል የሚል ስጋትና ፍርሃት ስላላቸው ነው። ከእነዚህ ወሳኝና እልባት ካልተገኘላቸው ጉዳዮች መካከል አንዱ የብሔር ጥያቄ ነው። አንዳንዶች ስሙን አጣጥለው ጎሰኝነት ይሉታል። በበኩሌ ብሔርተኝነት የሚለውን ቃል ለመጠቀም ወድጃለሁ። በፓናል ውይይቶችም ወቅት ሆነ በታገል መጽሔት ጽሑፎች ላይና በአንዳንድ መርሃ ግብሮች ላይ በሚቀርቡ ንግግሮች ብቻ ሳይሆን በአንዳንድ በራሪ ወረቀቶቻችን ላይና በተናጠል በሚደረጉ ውይይቶች ላይ ይህንን ጉዳይ ከቁም ነገር ወስደን አናነሳውም። በእርግጥ እንዲህ አይነቱን አሳብ ማንሳት ተማሪውን ይከፋፍላል፣ መንግስትም አጋጣሚውን ተጠቅሞ ጣልቃ በመግባት የአብዮታዊን የተማሪዎች ንቅናቄና ሀቀኛ ውይይት ለማጣጣል ይጠቀምበታል የሚል ስጋት አለ። ከባለፈው ዓመት ጀምሮ ይህንን ወደ ጎን የተባለውን የብሔሮችን ጥያቄ በተመለከተ እጅግ ጥቂት ሰዎች ድብቅ በሆኑ ቦታዎች መወያየት ጀምረው ነበር። ውይይቱ ግላዊ ቢሆንም የምክክሩ ነጥብ እንዲሾርክ እየተደረገ በብዙዎች መካከል አለመግባባቶች ተፈጠሩ፣ የተጋነኑ አሉባልታዎችም ተረጩ። እንደሚመስለኝ ተማሪዎች የፈለገ አወዛጋቢና ስሜታዊ የሚያደርጉ ጉዳዮች ቢኖሩ እንኳን ለመጋፈጥ ብቃት አላቸው። እናም ለዚህ ጠቃሚው ነገር በግልጽ ውይይት ማድረግ ነው። ለመሆኑ ኢትዮጵያ ምን አይነት ህዝቦች የሚኖሩባት ነች? ህዝቦች የሚለውን ቃል የምጠቀመው ኢትዮጵያ በሶሺዮሎጂ ቋንቋ አንድ ወጥ ብሔር የሚኖርባት ሀገር ስላልሆነች ነው። ኢትዮጵያ የራሳቸው ቋንቋ፣ አለባበስ፣ ታሪክ፣ ማህበራዊ አደረጃጀትና የሚኖሩባት ግዛት ያላቸው የብዙ ብሔሮች ድምር ነች። ብሔርስ ምንድን ነው? ብሔር አንድ የሆነ ቋንቋ የሚናገር የሆነ የራሱን የአለባበስ ዜን የሚከተል አንዳች ታሪክ ያለውና የራሱን ኢኮኖሚያዊና ማህበራዊ ድርጅት የፈጠረ ማለት ከሆነ ኢትዮጵያ የኦሮሞ፣ የትግራይ፣ የአማራ፣ የጉራጌ፣ የሲዳማ፣ የወላይታ፣ የአደሬና ተወደደም ተጠላም የሶማሌም አገር ነች። እውነተኛው የኢትዮጵያ መልክህ ነው። በእርግጥ የገዢው ቡድኑ የሚሰብከውና በርካታ ተከታዮቹ የሚያስተጋቡት የውሸት የኢትዮጵያ ብሔርተኝነትም አለ። ይህ የውሸት ብሔርተኝነት ምንድን ነው? ይህ የአማራ ወይም የአማራና የትግራይ የበላይነት ያለበት ነውን? እስኪ ዝም ብላችሁ የሆነን ሰው የኢትዮጵያ ባህል ምንድን ነው? የኢትዮጵያ ሙዚቃ፣ የኢትዮጵያ ቋንቋ፣ የኢትዮጵያ ብሔራዊ አለባበስ ወዘተ ምንድን ነው ብላችሁ ጠይቁት። መልሱ ወይ የአማራ አሊያም የአማራና የትግራይ የሚል ነው። አንድ ሰው እውነተኛ ኢትዮጵያዊ ለመባል አማርኛ መናገር፣ የአማርኛ ሙዚቃ መስማት፣ የአማራና የትግራይ እምነት የሆነውን የኦርቶዶክስ ሃይማኖት መከተል፣ የአማራና የትግራይን ሸማ ለብሶ በዓለም አቀፍ ጉባኤ ላይ መገኘት ወዘተ ማለት ነው። አንዳንዴ እንደውም ኢትዮጵያዊ ለመባል ስምህን መቀየር ሁሉ ሊኖርብህ ይችላል። ባጭሩ የአማራ ጭንብል ማጥለቅ ኢትዮጵያዊ ያሰኛል። ብሔራዊ ማንነትህን ማስረገጥ አሊያም አማራ ሆነህ መወለድ ይገባሃል። በሕገ መንግሥቱ መሰረት ትምህርት ለመማር፣ ስራ ለማግኘት፣ በእርግጥ ጥቂት ቢሆኑም መጽሐፍትን ለማንበብ፣ ዜና በሬዲዮ ለመስማት አማርኛ ማወቅ ግዴታ ነው። ሶማሌ ከሆንክ አሊያም በአስመራ የምትኖር ኤርትራዊ ከሆንክ ይህ ዕድል የለህም። የዋለልኝ መኮንን ጽሁፍ ይቀጥላል። ከማርክሲዝም ጋር ለተነካካ ማንም ሰው ባህል ከኢኮኖሚ ልዕለ ኃያልነት ያለፈ ነገር የለውም። ስለዚህ የባህል የበላይነትና ቁጥጥር ያለው ሰው የኢኮኖሚ የበላይነትም እንደሚኖረው ግልጽ ነው። የኢኮኖሚ ቁጥጥርን ለመመልከት ጥሩ ማሳያ የሚሆን አማራና መጠነኛ ቁጥር ያላቸው የትግራይ ነፍጠኞች በደቡብ የዘረጉት ስርዓትና እነዚህ ሁለት ኃይሎች በከተሞች የፈጠሩት ጥምረት ነው። በእርግጥ ይህንን ትንተና ለመሞገት የሚቀርበው ክርክር አብዛኛው የትግራይና የአማራ ህዝብ አሁንም በገጠርና በድህነት የሚቆራመድ መሆኑን ማንሳት ነው። በእንግሊዝ ኢምፔሪያሊዝም ወቅት እኮ የአገሪቱ ሰራተኞች ከሰው በታች እንዲኖሩ ተደርገዋል። ሌላኛው መከራከሪያ በገዢ መደቡ ካቢኔ ውስጥ ከአማራም ሆነ ከትግራይ የማይወለዱ ሁለት ወይም ሶስት ሚኒስትሮች፣ አንድ ሁለት ጄኔራሎች፣ አንድ ሁለት አገረ ገዢዎች፣ በርካታ ባላባቶችም አሉ የሚለው ነው። ግን እንደ እንግሊዝ ያሉ ኢምፔሪያሊስቶች በቅኝ የያዟቸውን ግዛቶች የሚያስተዳድሩት የበለጸጉ የጎሳ አለቆችን ድጋፍ በማግኘት ነው። ሁፌትም ቦይኔም ሆነ ሲንጎር የፈረንሳይ ብሔራዊ ምክር ቤት አባል ነበሩ፣ እንደውም ሚኒስትር ነበሩ። የእነሱ በዚህ ደረጃ ሹመት ማግኘት ግን የሴኔጋልንም ሆነ የአይቬር ኮስትን የነጻነት ጉዞ አልቀነሰውም። የአማራ የኢኮኖሚና የባህል ብልጫም ሆነ የትግራዮች አጋርነት የሆነ የታሪክ አጋጣሚ ውጤት ነው። አማሮች የበላይ የሆኑት በተፈጥሯቸው ኢምፔሪያሊስት ስለሆኑ አይደለም። ይህንን ኦሮሞዎች ወላይታዎችም ሊያደርጉት ይችሉ ነበር። እንደውም ኦሮሞዎችና ወላይታዎች የበላይነት ለመያዝ ሞክረው እንደነበር ታሪክ ይነግረናል። ይህ ግን አሁን ያለውን ሁኔታ በይቅርታ እንድናልፈው አያደርገንም። የሆነ ቦታ መቆም ይኖርበታል የሚለው አሁናዊ ጥያቄ ነው። ስለዚህ እውነተኛዋንና ትክክለኛዋን ሀገረ መንግስት መገንባት አለብን። እውነተኛ ሀገረ መንግስት ምንድን ነው? ሁሉም ብሔሮች በእኩልነት በጋራ የሚሳተፉባት፣ ሁሉም ብሔር የራሱን ቋንቋ ሙዚቃና ታሪክ የሚያበለጽግባት አገር ማለት ነው። የአማራውም፣ የትግራዩም፣ የኦሮሞውም፣ የአደሬውም፣ የወላይታውም የሶማሌውም የጉራጌውም ወዘተ አገር ሆና እኩል የሚታዩባት አገር ማለት ነው። አንዱ ብሔር በሌላው ላይ የኢኮኖሚም ሆነ የባህል የበላይነት የማይፈጽምባት ማለት ነው። ቀጥሎ የሚነሳው ጥያቄ እንዴት ይችን ሐቀኛና ዲሞክራሲያዊ እንዲሁም እኩልነት የሰፈነባት አገር እንገንባ የሚለው ነው። ይህንን ወታደራዊ በሆነ መንገድ ማሳካት እንችላለን? በፍጹም መፈንቅለ መንግስት ማለት ግለሰቦችን በሌሎች ሰዎች መተካት ነው። አሁን ካለው አገዛዝ ትንሽ ሻል ያለ ሊበራል ሊሆኑ ይችላሉ ግን በብሔርና በመደብ መካከል ያለውን ተቃርኖ አይፈቱትም። እነ መንግሥቱ ንዋይና ግርማሜ ንዋይ አሊያም ታደሰ ብሩ መፈንቅለ መንግሥትን አላሳቁም። እነዚህ ሁለት አካላት ማለትም የንዋይ ልጆችና የታደሰ ብሩ መፈንቅለ መንግሥት ሙከራ ከተወራ በኋላ የተሰጡ አስተያየቶች ፍጹም የተራራቁ ነበሩ። የንዋይ ልጆች የፍንቀላ ሙከራ በብዙዎች ድጋፍ ነበረው። ምክንያቱም ወንድማማቾቹ እንደ ወርቅነህ ገበየሁ ያሉ ከሸዋ የማይወለዱ ሰዎችን ያሳተፉ ቢሆንም በጥቅሉ ኢትዮጵያውያን በሌላ አገላለጽ አማሮች ያካሄዱት ስለነበር ነው። ይህ ጉዳይ ታደሰ ብሩ ጋር ሲመጣ ግን የጎሰኞች አመፅ ተደርጎ ነው የተነገረው። ለምን? ምክንያቱም ታደሰ የሚያካሄደው መፈንቅለ መንግስት የኦሮሞን የበላይነት ለማምጣት እንጂ ብሔሮችን የማይጠቅም ስለሆነ ነው። መፈንቅለ መንግስትን እያበረታተው አይደለም። የታደሰ ብሩ ሙከራ ግን በአንድ ነገር የተሻለና ጠቃሚ ነገር የጠቆመ ነበር። ይኸውም ለኦሮሞ ወንድምና እህቶቻችን ክብርን አጎናጽፏል። ለራስ ክብር መስጠት ደግሞ ለየትኛውም ህዝባዊ አብዮት ቅድመ ሁኔታ ነው። አብዮተኛ ተብዮቹና በታደሰ የፍንቀላ ሙከራ ላይ የተሳለቁ ተማሪዎች እንኳን ይህንን አላጤኑትም። በዚህ አጋጣሚ የአማራና የትግራይ የበላይነት እሳቤ ምን ያህል ጥልቅ እንደሆነ መረዳት ትችላላችሁ። ይህ የመንግሥት ፕሮፓጋንዳ ውጤት ነው። ቃል በቃል የተረጎምነው የዋለልኝ መኮንን ጽሑፍ እንደቀጠለ ነው። እንዲህ ይላል። የኤርትራ ነፃ አውጪ ግንባርና የባሌ የትጥቅ ትግል ግቦቻችንን ያሳኩልናልን? አሁን በያዙት ግብና አወቃቀር ከሆነ በፍጹም። የእነዚህ ሁለት ኃይሎች መሪዎቻቸው የአካባቢው ቡርዣዎችና ፊውዳሎች ናቸው። ምንም ዓለም አቀፋዊ እይታ የላቸውም። ዓለምን የምታይበት መነጽር ደግሞ ለግብህ ወሳኝ ነው። ግን በአንድ ነገር ትክክል ናቸው። ይኸውም የሚደርስባቸውን ብሔራዊ ጭቆና ይፋ አድርገዋል። ከእነዚህ ኃይሎች ጋር በዚህ በኩል ግጭት ውስጥ መግባት የለብንም። ዓላማቸው ግን ከዚያ ካሉበት አካባቢ የሚያልፍ አይደለም። ትግላቸውን ወደ ሌሎች ብሔረሰቦች ማስፋፋት አይሞክሩም። ሰፋ ያለ አመለካከትና ዓላማ ይዘው በአገዛዙ መሠረታዊ መግዣዎች ላይ ለማመፅ አይጥሩም። ሆን ብለው የአካባቢው ገዢ መደብ ከብሔራዊ ጭቆናው ጋር እንደሚገናኙ እንኳን ዘንግተውታል። በአጭሩ ቋንቋ እነዚህ የባሌና የኤርትራ ትግሎች በአርሶአደሩና በሠራተኛው ኃይል የሚመሩ ንቅናቄዎች አይደሉም። ሶሻሊስትም አይደሉም። የጌቶች ለውጥ ያደረጉ እንጂ በሶሻሊስታዊ ሀሳብ የተገዝተው ለብዙሃኑ ደህንነት የተሰለፉ አይደሉም። ይህ በጎጃም ለተካሄደው ዓመፅ ይሰራል። በዚህ አጋጣሚ በዚህ ካምፓስ ውስጥ የአማራዊ በላይነት ምን ያህል እንደ ተራ ነገር እንደተወሰደ ለማሳየት እድሉን ልጠቀምበት። የኤርትራ ነፃ አውጭ ነኝ ያለውን ጀብሃን እንደ ኃጢአተኛ እንወስደዋለን። ይህንን ድርጅት የሚደግፍ አንድ ጽሑፍ ቢወጣ በሁሉም የተማሪዎች ማኅበራት ማለትም በዑዙዋና በኔዑስ ውግዘት ይገጥመዋል። የጎጃም ነገር ሲነሳ ግን ይለያል። አብዮተኛንን በሚሉት ኃይሎች ሳይቀር የጎጃም ዓመፅ ድጋፍ ይደረግለታል። ልብ በሉ፣ እነዚህ ንቅናቄዎች እውነተኛዋን ኢትዮጵያን ለመገንባት ለምናደርገው ጥረት አዋጭና ዘላቂ መፍትሄ አይደሉም እያልኩ ነው። ግን ጀባም ሆነ የባሌ ንቅናቄ፣ የጎጃም ማመፅ አሁን ያለውን አገዛዝ በማዳከም ረገድ ጠቃሚ ናቸው። ከዚያም አልፈው በቀጣይ ሐቀኛ ሶሻሊስት አብዮት ሲካሄድ ሊፈቱ የሚገባቸውን ቅሬታዎች አስተዋውቀዋል። አሁንም አንድ ነገር ማስረገጥ አለብኝ። እነዚህን ንቅናቄዎች ዓላማቸውን መገንጠል ስላደረጉ እየተቃወምኳቸው አይደለም። መገንጠል ያን ያህል እንደ እንደ ነውር የሚቆጠር አይደለም። እውነት ለመናገር መገንጠል በአንድ መንግስት ስር ብሔራዊ ጭቆና እየደረሰብህ ከመኖር የተሻለ ነው። እዚህ ጋር ሌኒንን ልጥቀሰው እሱ እንዲህ ይላል ህዝብ የመገንጠል እሳቤ ውስጥ የሚገባው ብሔራዊ ጭቆናና ብሔራዊ ተቃርኖን መታገስ ሲያቅተውና ኢኮኖሚያዊ ግንኙነቱን በሚያደናቅፍበት ወቅት ነው። በዚህ ጊዜ የነፃነት ናፍቆትና የመደብ ትግሉ ወደ መገንጠል ይሄዳል። በ986 በለንደን በተካሄደው የዓለም አቀፍ የሶሻሊስቶች ጉባኤ ላይ የተላለፈው ውሳኔ ለብሔሮች ራሳቸውን በራሳቸው እንዲያስተዳድሩ መፍቀድ በብሔራዊ ማንነታቸውን ምክንያት በወታደራዊ አሊያም በሌላ አይነት አገዛዝ ውስጥ ላሉ ሰራተኞችና እርሱ አርሶአደሮች አጋርነትን ማሳየት ይገባል ሲልም የተናገረው ለዚህ ነው። ዋለልኝ የሌኒንን ጽሑፍ ከጠቀሰ በኋላ እንዲህ ይቀጥላል። የመገንጠል አጀንዳውን አርሶ አደሮችና የሰራተኛው ክፍል እስከመራውና ዓለም አቀፋዊ ግዴታውን እስከተወጣ ድረስ መደገፍ ብቻ ሳይሆን ወታደራዊ አስተዋጽኦ ማበርከት ያስፈልጋል። ሕዝብን በዝብዘኸው እስክትጨርሰው ድረስ አጋርህ እንዲሆን መጠየቅ ራስ ወዳድነትና ኋላ ቀርነት ነው። ስለ መገንጠል እንጂ አድሃሪም ነው ወይስ ተራማጅ የሚለው ሊያስጨንቀንም አይገባም። ሶሻሊስት ኤርትራ ወይም ባሌ በዚያ ሀገር ለሚካሄደው አብዮትና አገሪቱን እንደገና ለማዋቀር ዲሞክራሲያዊት መንግስት ለመገንባት እርሾ ይሆኑናል። አሁን ወደ ወሳኙ ጥያቄ እንመለስና እኩልነት የሰፈነባትን የሁሉም የሆነች ዲሞክራሲያዊት ሀገረ መንግስት እንዴት እንፍጠር ብለን እንነሳ። ይህንን ማሳካት የምንችለው በአመፅ በአብዮትና በትግል ነው። ግን ሁልጊዜም ከአገዛዙ የውሸት ብሔርተኝነት ፕሮፓጋንዳ ራሳችንን እንጠብቅ። አብዮቱ የሆነ ቦታ ሊጀምር ይችላል፣ ተገንጣይ መሆኖ ሊጀምር ይችላል። ተራማጅ በአርሶ አደሩና በሰራተኛው መደብ የሚመራ ግቡም አብዛኛውን የኢትዮጵያ ሕዝብ ነፃ ማውጣትን ያለመ ለብሔሮች የኢኮኖሚና ብሔር ነፃነትን የሚያጎናጽፍ መሆን ግን አለበት። የአብዮታውያን ጥያቄ መሆን ያለበት ንቅናቄው ሶሻሊስታዊ ነው ወይስ አድሃር የሚለው እንጂ ተገንጣይ ነው ወይስ አይደለም የሚለው መሆን የለበትም። በሂደት ሶሻሊዝም ግቡ ዓለም አቀፋዊነት ነው። ሶሻሊስታዊ ንቅናቄ ተገንጣይ ሆኖ አያውቅም። ሌኒን ህዝብ በለትተለት ኑሮው ጂኦግራፊያዊና ኢኮኖሚያዊ ግንኙነቶችን የበለጠ እንደሚያስፈልጉት ያውቃል። ትልቅ አገርና ትልቅ ገበያ እጅግ እንደሚያስፈልጉት ይረዳል ይላል። ከዚህ አንጻር እንደኛ ያለ በሁሉም ማዕዘን የሚዋከብ አገዛዝ በአጭሩ መውደቁ አይቀርም። ግን የብሔር ብሔረሰቦች የንቃት እህሊና ደረጃ የተለያየ ሲሆን ነቅተናል የሚሉት ኃይሎች በቅድሚያ ራሳቸውን ነፃ ማውጣት በመቀጠል ሌሎችን ነፃ ለማውጣት ማገዝ ግዴታቸው ነው። ይህ ሲሆን የተሟላ ነፃነት ይመጣል። ይህ በኮሪያ ያልሆነ ምንህ እንዲህ ያለውን ትግል እንደግፋለን ወይስ አንደግፍም? እና ታዲያ ስለ ጎሳ ስለ መገንጠል ወዘተ ማውራት ምን እርባን አለው? የተከበራችሁ የኢትዮ ፎረም ቤተሰቦች፣ የዋለልኝ መኮንን ጽሁፍ ቃል በቃል ወደ አማርኛ ሲመለስ የሰማችሁትን ይመስላል። ዋለልኝ በብሔሮች ጥያቄ ላይ የለኮሰው ይህ አጀንዳ ዛሬ የብሔር ብሔረሰቦች በዓል የሚከበርበትን ቀን አዋልዷል። ህዳር 8962 ስለ ብሔረሰቦች ጥያቄና እኩልነት ጽፎ ህዳር 29 1965 የተገደለውን ዋለልኝን ለማስታወስ በሚመስል አኳኋን ኢህአዲግ በየአመቱ ህዳር 29 የብሔር ብሔረሰቦች ቀን እንደሆነ አድርጎታል። በቀድሞቹ ፕሬዚዳንትና ጠቅላይ ሚኒስትር ነጋሶ ጊዳዳና መለስ ዜናዊም በ1987 ዓ ም ህገ መንግስቱ ይፋ የተደረገው በዚሁ በህዳር 29 ቀን ነበር። በቀድሞቹ ፕሬዚዳንትና ጠቅላይ ሚኒስትር ነጋሶ ጊዳዳና መለስ ዜናዊ በ1987 ዓ ም የብሔረሰቦችን ጥያቄ መልሷል የተባለው ሕገ መንግሥት ይፋ ሲደረግም የተመረጠው ቀን ህዳር 29 ነበር። ከዚያ ቀደም ብሎ በጸረ ደርግ ትግሉ ወቅት በወሎ አካባቢ የተካሄደውን ማጥቃት ኢህአዲግ ዘመቻ ዋለልኝ ብሎ ሰይሞት ድል አምጥቶበታል። ግንባሩ ለቀድሞ የተማሪዎች ንቅናቄ ባልደረባ ያለውን አውንታዊ አመለካከት በስሙ የውጊያ ዘመቻ ከመሰየም አልፎ ህዳር 29ንም የሰየመለት ይመስላል። በእርግጥ የቀድሞ መንግስት ይህንን ቀን የመረጠበትን ምክንያትም ሆነ ህዳር 29ን የብሔር ብሔረሰቦች ቀን ለማድረግ ምክንያት የሆነውን ሕገ መንግሥት ይፋ ያደረገበትን ምክ ሰበብ አላበራራም። እንዲያም ሆኖ የብሔር ብሔረሰቦች ቀን ስለ ብሔሮች መብት በአደባባይ የተሟገተው ዋለልኝ መኮንን በሞተበት ቀን እየተከበረ ቀጥሏል። የብልጽግናው ጠቅላይ ሚኒስትር በበዓሉ ላይ መገኘት የጀመሩት ግን ከአምና ወዲህ ነው። በዚያ አያሌ መንጋዎችን በኢትዮጵያ ስም አሰልፈው በሚንቀሳቀሱበት ወቅት በዚህ በዓል ላይ መገኘትን እንደ ነውርም እንደ ኃጢአትም ይቆጥሩት ነበር። ከጥቂት ዓመታት በፊት ኢህአዲግ ህዝቦችና ብሔሮች የሚል ቃል አመጣብን እያሉ ሲያማርሩም በቴሌቪዥን ሲሰሙ በአደባባይም ሲታዩ እንደነበር አይዘነጋም። ከአምና ጀምሮ በኢትዮጵያዊነት ስም የሚያንጋጉትን መንጋ ክሬሙን ልጠው እንደጨረሱ ሲገባቸው ደግሞ ብሔር ብሔረሰቦች ስማቸው በሚነሳበት መድረክ ላይ መገኘትን እየደጋገሙት ነው። ዛሬ መላ የኢትዮጵያ ብሔሮች ብሔረሰቦች በማዕከላዊት ኢትዮጵያ መዲና በሆሳና ከተማ ሰብሰብ ብለን በጋራ ለማክበር ስላስቻላችሁን ከፍ ያለ ምስጋና ላቀርብላችሁ

ሁሉንም ነገር ለስልጣን ካለው ጠቀሜታ አንጻር ብቻ የሚመነዝሩት ጠቅላይ ሚኒስትር አብይ ከ2016 ዓ ም በፊት በነበሩት ዓመታት በብሔር ብሔረሰቦች በዓል ላይ መገኘት ደጋፊዎቻቸውን የሚያሳጣቸው የሚቀንስባቸው ይመስላቸው ነበር። እናም አብዝተው ይሸሹ ነበር። የቀድሞዋ የፌዴሬሽን ምክር ቤት አፈ ጉባኤ ኬሪያ ኢብራሂም በአንድ ወቅት በሚዲያ እንደተናገሩትም ይህ በዓል በድምቀት እንዳይከበር ሲከላከሉ የነበሩት ጠቅላይ ሚኒስትሩ ናቸው። በመጀመሪያው የስልጣናቸው ዓመት በዓሉ በአዲስ አበባ በሚከበርበት ቀን ኢሳያስ አፈወርቂን ይዘው ወደ ጅማ ሸሹ። ሚዲያዎቻቸው በዓሉ ላይ ትኩረት ከሚያደርጉ ይልቅ እሳቸውና ኢሳያስን አጀንዳ አድርገው እንዲውሉ ማዘው ቡና ሲያስፈሉና ሲያስቆሉ በቴሌቪዥን ሲታዩ አሉ። በዓመቱም አልበሽርን ይዘው እንዲሁ ሌላ ቦታ ላይ ተገኙ። እንዲህ እያሉ ቀኑን ሲያሳልፉት ቀርመው አምና ለመጀመሪያ ጊዜ በአርባ ምንጭ የብሔር ብሔረሰቦች በዓል ላይ ተገኙ። ያ በኢትዮጵያዊነት ስም ሲያንጋጉት የነበረው መንጋ እንደተዋቸው ሲያውቁ፣ አሁን ደግሞ የብሔር ብሔረሰብ ሰው ሆነው ተከስተዋል። መርህ፣ እውነትና እውቀት ሲታጣ እንዲህ ያለ ማታለል ስልጣንን ለማክረሚያነት ተመርጧል ማለት ነው። ከዛሬ 53 ዓመታት በፊት በዛሬው ዕለት የተገደለውን ዋለልኝ መኮንንን ምክንያት በማድረግ ያዘጋጀኑንና ከዚህ በፊትም ወደ እናንተ አድርሰነውን የነበረውን ዝግጅት ከመጠነኛ ማሻሻያ ጋር ወደ እናንተ በድጋሚ ያደረስንበት ጥንቅር በዚሁ ተጠናቋል። መልካሙን ሁሉ መመኘት እንሰናበታለን።